ሰላም ጤና ያስጥልኝ ውድ እህትና ወንድሞቼ በድጋሚ በአዲስ ቪዲዮ መጥቻለሁ ዛሬ የመጣሁት የንስር ዐይን አይኔ ልዑል በተከታታይ ሁለት የለቀቃቸው ቪዲዮዎች አሉ ይህም በነ ማህሌት ና ናቲ ቤተሰቦች የህይወት መጥፋት ጉዳይ ተጠያቂ የሆነች አለምን የመፈለግ ሁኔታ ነው እና በዚህም አካሄድ የእሷን እህትና ወንድሞቿን አግኝተዋል እና እህትን ወንድሞቿን ባገኘበት ወቅት የመጀመሪያው ቪዲዮ ላይ በተደረገው ኢንተርቪ በጣም በሚገርም ሁኔታ የእህት ወንድሞቿ ብዙ ነገር እንደሚያውቁ ያስታውቃል። በእርግጥም ደግሞ እህታችን ሞታለች ብለው ነው የሚያስቡት። ልዑል ደግሞ ያው በሪፖርቱ መሰረት በህይወት እንዳለች ነው የሚያሳውቀው። እናም በሁለተኛው ቪዲዮ በህይወት እንዳለች የሚያረጋግጡ አይተናል፣ አዳምጠናል። ይሁንና ዛሬ እኔ ሁለት ነገር ይዤን የመጣሁት ከዛ፣ ቅድሚያ ግን ትንሽ ቪዲዮ አለ በመጀመሪያው ላይ ከተሰራው እንድታዳምጡት የምፈልገው። ያንን ካየ በኋላ ተመልሰን እንመጣለን የምጠይቀውን ነገር ላይ እየተወቅ

ትሰሚያለሽ። በጣም ደስ ይላል። በጣም በጣም ምንም ብትናገሩ የተሻለ ነው። እናንተ ለማን እየተደበቃችሁ? በህይወት እንዳለች በደንብ ነው፣ እኔ መረጃው አለኝ። በጣም ብዙ መረጃዎችን ሰምቼ ነው እቤታችሁ ድረስ የመጣሁት።

አስፈልጋችሁ በደንብ ታውቃላችሁ። ግን አትድከም። በርግጥ የተወሰነ እክል አጋጥሞ ነበር፣ በሰዓቱ የተወሰነ እክል አጋጥሞ ነበር። ነገር ግን ያን ያክል እንደዚህ የሚያሯሩት፣ እንደዚህ መኪና ስር የሚያስገባ የሚያስቸው የሚያስለፈልፍ አልነበረም። ጭንቀት ውስጥ ነበረች፣ ምክንያቱም ሰው የሰው ነፍስ ስላጠፋች። ያንን ነገር ደግሞ እናንተ አውቃችሁታል፣ ደርሳችሁበታል። ወደ ህግ አልሄዳችሁም። እንግዲህ፣ እንዳያችሁት በዚህ ቪዲዮ ላይ ይሄ ልጅ ሙሉ በሙሉ እኔ በኔ አስተያየት ከእነሱ ጋር አብሮ የሚሰራ ነው የሚመስለኝ። የሰራም ነው የሚመስለው። ለምን እንደምትሰሙት በጣም በጣም ከብዙ ነገር ያውቃል እና ደግሞ ሁኔታው እራሱ አመላለሱ ዋና ወንጀ ነገረ በኋላ እህት የሆነ ያያታል ትያት መልሳለች እየተረዳዱ የሚመለሱበት ሁኔታ ችግር እንዳለበት ያስታውቃል። ሲክድ ሲምል ሲግዝት፣ እንዴት ለእህቴ እንዴት ምናምን እኔ እንዴት እንደዚህ ያደርጋል። ልክ አይደለም አንተ ልክ አይደለም። በጣም በጣም የሚገርም ነው። እህቱን የገዛ እህቱን በ5.2 ሚሊዮን ተቀብሎ መድኃኒት እያሰጣ ጭራሽ እሷም ለነገሩ እንደሰማ ነው ያደረገችው ድርጊት ጭንቅላቷን አስቷታል። ያው ወደ መሳቱ ላይ ነበረች። ለምን ነርሱና መቼም ለሰው ደግፋለሁ ብላ ቃል ገብታ የሰውን ነፍስ ማጥፋት መቼም ህሊናስ ይወቅሳልና በዛ መንገድ እሷም ልጅቷ አይምሮዋ እንደተቃውሶ እንደነበር ሰምተናል። ግን የበለጠ እንድትቃወስ ራሷ እንድትረሳ በአምስት ነጥብ ሁለት ሚሊዮን እህትና ወንድሞቿ ሽጠዋት፣ ያው አግተዋትም፣ ያው ቢቀልቧትም እያለች የለችም ማለት ነው። እንደዛ እርጓት ሲኖር የነበረ ሰው ላጥ ካድ አድርጎ በመኪና ሞታለች ምናምን ብሎ ልውንም ገፍቶ አዋርዶ አውጥቶ። ተመልከቱት አበራ ሲመጣ እያደረገው ድንጋጤና ሪያክሽን በእውነት ስላሳቀኝ እስኪ ትንሽ ቀንጨባ አድርጌ ላሳያችሁና እናንተም እንደኔ የተገረሙ በጣም የምታሳዝን ሰው ገና ለገና በእጄ ነው ያለው፣ ምንም አያመጣም ብለው የፈለግከውን ነገር አትናገር ነገር የለም እህትህ እንደሞት ሞታለች እኮ እህትህ ሞታለች፣ እህትህ ሞታለች። በቃ እነሱ በሰላም ትረፍበት፣ እናንተም ተዋት። በእናታችሁ ልቁም ያለችዋን እህትህን ሞታለች እያልክ ትከብራታለህ። ኧረ በእናታችሁ እንዲ አስገደዳችሁ ታሳምኑ ነው እንደሚፈልጉት ችግር የለው ነገር እኔ አሁንም

በምን ታስበኛል? እንደዚህ በቃ ሲጎርር የነበረው ተመልከቱት። እውነት ተደብቃ አትቀርም። በሚያሳፍር ሁኔታ እህቱን የሸጠው ሰውዬ በሚያሳፍር ሁኔታ ከፊት ለፊታችን ተጋልጧል። እውነት ተደብቃ ቀን ይረዝማል እንጂ እውነት ተደብቃ አትቀርም። የነ ማህሌትም እናት ነፍስ እናት ቤተሰቦች ነፍሳቸው እረፍት የምታገኝበት ቀን የተቃረበ ይመስለኛል። እንግዲህ በእርግጠኛ ነኝ መቼ ልጅቷ ብትገኛለች፣ ትክክለኛ አእምሮ ቢኖራት አይኖራት ከዛ በኋላ ባናቅም ግን የሚያገኟት ይመስለኛል። እኛም ጸሎታችን ነው ተገኝታ ያለውን ሀሳብ ደግሞ የራሷን እንደው ቃሏን ሰጥታ እሷም ደግሞ ተሽሏት ቀጣቷን የምትቀጣበት በህግ አክባር ምትቀጣበት ነገር ቢደርስ ደስ ይለኛል፣ እንደኔ ከዛ ውጭ ግን እህቱና ወንድሟ በሰሩት ከባድ ከባድ ከባድ ጥፋት መንግስት እርግጠኛ ነ ህግ ቅጣታቸው እንደሚቀጣቸው እናቃለን። ለነ ልዑልና ለነ ዘሌ ለሚያደርጉት ይሄ መልካም ለሰዎች መልካም ተግባር ፈጣሪ ክፈላቸው ግን ሁሌም እኔ አስተያየት የምሰማው ነገር አለ። መንግስት የነሱን ነገር ምንድን ነው ሪኮግናይዝ እንዲያደርጋቸው ሰርቲፊኬት እንዲሰጣቸው የሆነ ነገር እንዲሰጣቸው። ሁሌም በኔም ጋር አስተያየት በምሰጡት በእነሱም ዌብሳይት ላይ በቪዲዮ ላይ ገብቼ የማነበው ነገር አለ። የሁላችን ሀሳብ ነው። መንግስት የእነዚህን ልጆች ድካምና ጥረት አውቆ እውቅና ቢሰጣቸው እውቅና ቢሰጣቸው፣ መንግስት ሁላችንም የምንለው ነው። ደስ ይለኛል፣ ሁላችንም ደስ ይለናል። ግን ያንን አልት መንግስት አላደረገውም እና እኛ በራሳችን ለምሳሌ እኔ በራሴ ሙዚቃ አውጥቼላቸዋለሁ አሁንም መቀጥላለሁ። እና እኛ ምንድን ነው ልናደርግላቸው የምንችለው መሰላችሁ ወንድሞቼ፣ አሁን እኔ ለምሳሌ ዛሬ እንዱ በተናገረው አንጻር ነው የምናገረው ሰብስክራይብ ጠብቷል፣ ቁሟል፣ ብሏል እና ያንን ነገር ልናደርግ እንችላለን። አሁን ለምሳሌ እኔ ሁለት ሶስት ኢሜይል አለኝ የልጆቼም ኢሜይል አለ እና ኢሜይል ክሬይት ማድረግ በቀላል ይቻላል እና ኢሜይል ክሬይት አድርገን ሰብስክራይብ እናደርጋችሁ። ያ ነው የሚደግፋችሁን። በቃ ይህን ልናገር ነው የምፈልገው። ኢሜይል ካላችሁ ወይም ደግሞ ኢሜይል ከሌላችሁ ክሬይት አድርጋችሁ ሰብስክራይብ አድርጉ። ምንም የሚጎዳን ነገር የለም፣ በእውነት ነው የምላችሁ። እኔ በአማርኛ የሚተላለፍ ቪዲዮ ላይ ከዚህ በፊት በአማርኛ ሳለቅም ራሱ ከገባሁኝ ሰብስክራይብ አድርገን ምወጣ ለምን ጥረታቸውን ነው የማየው። ምንም የሚጎዳ ምንም ያደረገን ነገር የለም እና ለነዚህ ወንድሞቻችን ደግሞ ይህ ከሆነኛ የምንደግፋቸው ምን ችግር አለበት? በቃ ኢሜል ክሬት ማድረግ በጣም ቀላል ነገር ነው እና የሆነ ስም ፈጥራችሁ ኢሜል ክሬት አርጋችሁ ሰብስክራይብ አርጓቸው፣ ለእነሱ ይጠቅማቸዋል። እኔም ያንን ነው ያደረግኩት ብዬ ነው የምነግራቸው። ሆኖም ግን ዛሬ ዋናው ነገር እኔ ማለት የፈለግኩት ምንድን መሰላችሁ? አበራ መጀመሪያ እንደተያዘ ሲናገር ስለ አቶ አሸናፊ ሲጠይቀው ልዑል አቶ አሸናፊን ወስጄ አሳይሃለሁ፣ ግን ይሄ ቪዲዮ ከመለቀቁ በፊት ለምን ወይ አንድ ነገር እንዳያደርገን ወይም ደግሞ እንዳይጠፋ ብሎ ነበር። አቶ አበራ ማለት ነው። እንዳሉትም ደግሞ እንግዲህ ምንም ቪዲዮን ብናየውም እርግጠኛ ነኝ እኔ እንደማስበው ሳይለቆት በፊት ነው ያን ነገር የሚያደርጉት ብዬ ነው የማስበው። ግን ቪዲዮ ላይ እዚህ እንደምናየው አቶ አበራ ለልዑል ይሄ ሪፖርት እንዳይደርሰው ና እንዳይደበቅ ብሎ ነበር። ግን ልዑል ሲነግረን ደግሞ ሲሄዱ አላገኙትም። እዛ እንግዲህ ተመልከቱ ሲሄዱ አላገኙትም። ከዛ ደግሞ ልጁ አቶ አበራ እንደገና እህትና ወንድሞቿ ናቸው። እነሱን አምስት ነጥብ ሁለት ሚሊየን ተቀብለው ያገቷል። ልጅቷ ያለችው እነሱ ጋ ናት ብሎ ነበር። ከዛም ደግሞ እንግዲህ አቶ አሸናፊ ከእህትየው ከእህትና ከወንድሟ አውጥቶ የት አደረጋት? እዛች ሴትዮዋ ጋ ወሰዳት። እትነ ልዑል ሲሄዱ አሁንም እነዚህ ጋር ሲፈተሽ አልተገኘችም። ከዛስ ወንድምየው ደግሞ ኦኬ ከእኛ ጋር ወስዶ እዛ ጋር ወስዶ አድርጓታል ብሎ ሴትዮዋ ጋ ሲሄዱ ሴትየዋ ከአራት ቀን በፊት ከዚህ ደግሞ ወስዷታል። እንግዲህ አዳምጡኝ ወንድሞች እህቶች፣ ዋናው ፖይንት ምንድ ነው? ይሄ ሰውዬ እግር በእግር ሪፖርት የሚሰጠው አለ። ለዛ ነው አሁንም ከዚህ በፊትም እንደምንለው በዙሪያቸው ላይ አሁንም ለሱ ሪፖርት የሚያቀብለዋለ። ለዚህ ነው ከአራት ቀን በፊት ከሴትየዋ ደግሞ እንደገና ይወሰዳል። ለምን እንደሚከታተሉት ያውቃል። ለሱ ደግሞ እንደሚመጡበት ያውቃል። ከነሱ ጋር የሚሰጣቸው ሪፖርት ለሱ የሚሰጣቸው የሚሰጠው ሰው አለ። ይህንን ነው ማለት የምንፈልገው። እነሱ ራሳቸው በማያውቁበት መንገድ ማለት ነው። እነዚህ ሰዎች ራሳቸው ወንጀለኞች የእሱን ግን አላውቁም። ያ ማለት ቀጥታ ለእሱ የሚያስተላልፍ ሰው አለ፣ ወይም ደግሞ ይቺ ይሄኛው የአለም እህትና ወንድም ወንድም እየሆኑ ነው እዚህ ጋር መጡ። ሲናገር ያየ ነው ግን እህትየዋ ምናልባት የቤት ከሆነች እሷ ልታስተላልፍለት ትችላለች። ከዛ ከሴትዮዋ ጋር ሊወስድ የቻለበት መንገድ ማለት ነው። ከአራት ቀን በፊት ነው ወደ አራት ቀን ሆኖታል ነው ያሉት። ሴትዮዋ ምናልባት ያች ልጅቷ ወይም ሌላ ሰው ከነሱ መሀል የሚያቀብለው ወሬ አለ። ወሬ የሚያደርሰው ሰው አለ እና አሁንም ዛሬ ነገ እንደምንለው ከዙሪያቸው ያለው ማጥራት አለባቸው። እሱ የኔ ሁለት አንደኛው መልእክቴ ነው። ሌላው ደግሞ እንግዲህ የማስበው ምን መሰላችሁ፣ ይቺ ልጅ አለም ወደ ማህሌት ና ናቲ ቤት ስትገባ እርግጠኛ ነኝ ቀጥታ ሄዳ አንኳኩት አይደለም የምትገባው። ወይም ደግሞ መስፍን አይደለም እርግጠኛ ነኝ አንኳኩት እዛ ቤት ያስገባት። ደላላ የሚባል ነገር አለ። አሁን እኔ የምለው እነሷን ያስገባት ደላላ በዛ አካባቢ ያለ ደላላ መያዝ መቻል አለበት፣ ለወንጀሉ ተባባሪ ስለሆነ እርግጠኛ ነኝ። እሱ በዘበኝነት እሷም ደግሞ በሰራተኝነት ሲገቡ ከደላላ ነው የማህሌት እናትና አባት የሚወስዷት። ስለዚህ ይሄንን ኢንፎርሜሽን እንድንሰጣቸው አስተያየት ላይ እንድንጽፍ፣ ደላላውን መያዝ አለበት፣ ለነፈስ መጠየቅ አለበት ወንጀለኛ ተባብ እርግጠኛ ነኝ ተከፍሎት ነው የሚያስገባው። ለምን ይሄንን እችል ልጅ እዚህ ቤት አስገባልን ተብሎ ሲሰጣ ከኋላው ምንድን ነው ብሎ ማጥራት ነበረበት። አላቅ የሚባል ነገር የለም። ስለዚህ በዛ ክልል ያለውም ደላላ ሰራተኛ ቀጣሪና አስቀጣሪ፣ እሱም ራሱ ተፈልጎ በወንጀሉ መጠየቅ አለበት ወይም ይህን ብዬ አስባለሁ። ለምን እሱ መችም አንኳኩቶ አይደለም ያስገባ፣ ሆን ብሎ ከሰው ጋር ተመካክሮ ቦታውን አጣርቶ ቤቱን አውቆ እዛ ደላላ ጋር ሄዶ እችን ቤት እዚህ ቤት አስገቦልኝ፣ ሁሉ ነገር አጥንተው ነው የሚሰሩት፣ እና ሁሉም ነገር ከፍለው ስለሆነ ደላላውም ተከፍሎት ነው የሚሆን ለእነሱ ቤተሰቦች የህይወት መጥፋት እና የልጆቹ በዚህ ሁሉ ችግር ላይ መጋለጥ ደላላውም መጠየቅ አለበት ብዬ አስባለሁ። ለምን እነሱ አንኳኩተው ሰራተኛ ትፈልጋላችሁ ወይ እንቅጠሩን ብለው እርግጠኛ ነኝ ሄደው ስለማይገቡ ብዬ ነው። በተረፈ ጊዜያችሁን አጥብታችሁ ሰአታችሁን መስዋዕት አድርጋችሁ ለእኔ አስተያየት የምሰጡኝ የምታዳመጡኝ አድማጮች እህት ወንድሞች ከልብ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስክንገናኝ ለዛሬው በዚህ ሰናበታችኋለሁ።